አሁን እኮ ልጆች ዝግጅታችን እየተከታተላችሁ ነው፣ ጎበዞች። እነዚህ ልጆች እንግዲህ ለችቦ መስሪያ የሚያገለግሉ እንጨቶችን ሰብስበው አምጥተዋል። እኔ ደግሞ ከልጆቹ ጋር አንድ ላይ በመሆን ለመስቀል ደመራ መለኮሻ ለደመራ መለኮሻ የሚያገለግለን ችቦ ልንሰራ ነው ማለት ነው። እናንተ የትም ሳትሄዱ ሙሉ ዝግጅቶቻችንን በደንብ ተከታተሉ። ልጆቹ ይ ችቦ ሰርታችሁ ታውቃላችሁ ከአሁን በፊት? እሺ የችቦ መስሪያ እንጨቱ ይሄ ምንድነው የሚባለው? ከናንተ መሀል የሚነግረን ማን ነው ያለ? ታውቃላችሁ እ ማን አለ? ይሄ የችቦ መስሪያ እንጨት ነው ምን ይባላል? አታውቁት? ይሄ በተለያየ አካባቢ የተለያየ ስያሜ ይኖራል ብዬ አስባለሁ። ግን እኛ ባለንበት አካባቢ ኩሸሽሌ ይባላል። የኩሸሽሌ እንጨት ችቦ የሚሆነው መቼ ነው? አንድ ላይ እንጨቶች ተሰብስበው ሲታሰሩ ችቦ የሚል ስያሜ ይኖራቸዋል ማለት ነው። አሁን ችቦ አንድ ወደ መስራት እንሂድ? እሺ ማነው የሚችል ከናንተ መሃል እሺ ታዲያ ችቦ ስትሰሩ እ? አይኖቻችሁን እንዳይወጋችሁ መጠንቀቅ ያስፈልጋል አይደል? ተረጋግተ ተራራቁ እስኪ ትንሽ እራቅራቅ በሉ? አይናችሁ እንዳይወጋችሁ ስለቱ አ ከናንተ ማነው ቆንጆ አድርጎ የሚሰራ ማነው ቆንጆ ችቦ የሚሰራ የሚለውን ማየት እፈልጋለሁ አጫጭኖቹ ችቦዎች ወደ ጫፍ ይመጣሉ። አራን ልጆችዬ፣ ዛሬ ዝናብ ስለዘነበ ትንሽ ረጥብ ብለዋል። አራን ችቦዎቹ እ እቺ ቦ ማሰሪያ ነው። ጠንካራ ነው። እርጥበት ሲነካው ደግሞ ጥንክር ይላል። አሁን እኛ በዛ ነው እያሰርን ያለ ነው ማለት ነው። ይው ቆይ፣ እዛው ቆይ ባላችሁበት። ስጣችሁ ልጥ። ይው አንተም አለ ልጥ እንትን ችቦ ለመስራት የሚያስፈልገውን ጉሸሽሌ ወይንም ሌላ እንጨት መቼ ጀመራችሁ ነው መሰብሰብ የምትጀምሩት? ደግሞ ዝናብ ስለሚመጣው ማድረቅም ያስፈልጋል። እሺ፣ በዓሉ ሳይደርስ ገና እንጨት እንለቅምና እናደርቀዋለን። በዓሉ ሳይደርስ አ እዛም በኋላ እንጨቱን ከለቀም በኋላ ይደርቅልናል። እዛም በኋላ በዓሉ አሁን ነገብየውን በዓሉ ዛሬ እናስራለን ችቦ እዛም በኋላ ከቤታችን እንትን ደመራ እንሰራና በላይ ተነስተን እና እንለኩሰዋለን። ጀምሮሳላ አዎ። ስለዛ ልጆችዬ፣ ይሄ የኩሸሽሌ እንጨት ማለት ነው። ልጆቹ ቀደም ብለው ነው የቆረጡት። ቆርጠው ደግሞ እንዲደርቅ ሜዳ ላይ ዘርግተው ቆይተዋል ማለት ነው። ዛሬ ሄደው ሰብስበው ነው ያመጡት እንጂ፣ ዛሬ ተቆርጦ እንደዚህ አይነት እንደዚህ ሊደርቅ አይችልም። አረ ቆርጣችሁ ስለቆያችሁ ነው። እኔ ረዥም ጊዜ ሆኖኛል፣ ችቦ እንደዚህ ሰርቼ ረዥም ጊዜ ሆኖኛል። ልጆችዬ ዛሬ እናንተ ጋር ሞከርኩኝ እንጂ ብዙ ጊዜ ስለሆነ እረስቸዋለሁ። እንደው ያረሳሁትን ነገር ነው አሁን እየሞከርኩኝ አለ ማለት ነው። ቆይ እዚህ ደግሞ ሌላ ልጅ አለ። እስኪ እስኪ የሰራው ችቦ ይሄን በጣም ጎበዝ ነው። ወደኋላ በል እስኪ ወደኋላ ብድግ ብለህ ብድግ ብድግ ብለህ በጣም ጎበዝ ና ደርግ ሰራ። ጎበዝ በጣም ግን እዚህ ላይ ምን ቀርቷል መሰለህ? እነዚህ ቀጫጭኑ ጥፋት እንድቀጣጠሉ ነው። በቀላል ወደ ጫፍ ይሆናል። እሺ፣ ልጅ በነበርኩበት ሰዓት ማስታወሳቸው ነገሮች እንገራቸው። አንደኛ ችቦ ከገበያ ነው የሚገዛልን ማለት ነው። ልጅ እያለን እንሰራለን ግን ደሞ ከቤተሰብ ደግሞ ደሞ ከገበያ ይገዛልናል። እና በጣም የሚያምረው የገበያው ስለሆነ እኛ በደንብ መስራት ስለማንችል በዛ ነው እዩ ማለት የምንፈልገው ማለት ነው። እና ችቦ በጣም ረጅም ነው። ረጅም ነውና ይከብደኛል። እዚህ ችቦውን ያን ረጅሙን ችቦ ይዤ እሳት አቀጣጥዬ ይዋለ ማለት በጣም ነበር ምቸገር ማለት ነው። የመስቀል ደመራ ማታ ተደምሮ ሌሊት ነው የሚለኮሰው። አርብ በየቤታችን ያለው የከተማው ነው ቀን የሚለኮሰው። እና በየቤቱ ደመራ እንደምርና በጣም ስለመጓጓ መጥቻ ያለው ሳይለኮስ እንዳያልፈ ብዬ ማለት ነው። ሳይ አልተለኮሰ ሄጀ ትንሽ ተኝቼ መጣለሁ። ስመለስም ገና ነው። ወደ ንጋት አካባቢ ነው የሚለኮሰው ደመራ ባካ በየመንደሩ ያለው ማለት ነው። ከዛ መጨረሻ ላይ ምን ይሆናል? እንቅልፍ ጥሎኝ እየዋሳልል ቀርቻለሁ ማለት ነው። ሌሊቱን ሳልተኛ ስላደርኩኝ እየተመላለስኩ እያየሁ ስለቆየሁኝ ንጋት ላይ እንቅልፍተኛው ተኛው። ከዛ እየዋሳልል ችቦወይም እየዋሳልልበት ቀረ ማለት ነው። ዴት ትንስታ አለ። ደመራ ከተሰራ በኋላ ጠዋት ላይ ልክ ደመራ ደመራው ትልቅ ሰው ባለበት ችቧችንን ይዘን ሁሉም ልጆች አብሮ እየሃ ይላሉ አይደለ እንላለን እና እናንተ እንዴት ነው ጠዋት ላይ የተነስታችሁ አብራችሁ ይሃ ምትቱ እኔ እንቅልፍ ጥሎ ይሳልል ቀርቻለሁ ብያችኋለሁ አረ እናንተሳ ማን ነው የሚቀሰቀሳችሁ በጊዜተኛና ሌሊት እነሳለሁ ከዛም በኋላ ችቧችን ይዘን ወደ እሳቱ እሳቱን እንለኩስና እሳት አቀጣጥል እንጂ እንላለን እዚህ ትላለች አሁን ቆራቆባሽ በየቤት ይከድና ችቦ ተይዞ የችቦ ከሰሉ እንቆርቆባሽ የተባለ ቤቱን ይዞራል፣ በርበሩ በየበሩ። አዎ የመስቀል በዓል በሚከበርበት ጊዜ ማለት ነው ልጆችዬ። ደመራው ከተለኮሰ በኋላ ችቦ በማብራት በየቤቱ ቤተክርስቲያንም ይኬዳል። ሄዶ እንግሮ ጎባሽ ይባላል። እንግሮ ጎባሽ ማለት እንግዲህ እንኳን አደረሳችሁ፣ እንኳን አደረሳችሁ ለመስቀል በዓል እንደማለት ነውና ልጆችም እንግዲህ እንድሮጎባሽ እንላለን ብለውኛል። እሺ አይለም። እንዴት ነው ችቦ መስራት? አሪፍ ነው አሪፍ ነው። አረ እሺ፣ ችቦን ከሰራን በኋላ ምንድን ነው የምናደርገው? ከተሰራ በኋላ ምንድነው የሚሆነው? የመስቀል ዕለት ነው። አሁን በዋዜማ ነው ችቦ እየሰራን ያን፣ ምንድነው የምናደርገው? ከዚህ ቀጥለ ችቦ ደመራውን እንሰራዋለን። አለ ደመራውን እንሰራና ከዛ ደመራው ከተሰራ በኋላ ለምንድን ነው የምንጠቀምበት ችቦ ችቦን በየቤቱ እየሄድን ጎረጎባሽ ለማለት እንደገና ደግሞ እያነዱ ልደልን ሆየ ሆየ ለመጨፈር ሆየ ሆየ የምንጨፈርበታለነሽ እንትን አሁን የመስቀል በዓል በሚከበርበት ጊዜ ደመራው ይደመራል። ብልሀኛል ደመራ ከተሰራ በኋላ ሌሊት ላይ ተነስቶ መለኮስ ያስፈልጋል። ለኩሶ መጅዋም ይባለው አይደል። አንተ እንዴት ነው የምትነሳው? እራሴ እነሳለሁ። ካልተነሳው እንቅልፍ ከጣለኝ ቤተሰቦች ይቀሰቅሳል፣ ቤተሰብ ይቀሰቅሳል። ከዛ በኋላም ደብታ አደረገው ተነሳ በኋላ ርሽ ጓደኞችን ትቀሰቅሳለህ ወይስ ወደ ደመራው ትሄዳለህ? ወንድሜ እንቀሰቅሳለሁ። ከዛ በኋላ ወደ ደመራው እንሰባሰባለን፣ ቤተሰቦች። ከዛ እንለኩሳለን፣ እየዞርን እንጨፍራለን። ችቦአችንን ሰርተን ጨርሰናል። እስኪ ማን ችቦ ነው ቆንጆ? እስኪ አሳየው። ማን ነው ቆንጆ አርገው ይሰራ? እንዴ ሁለት ነው የሰራኸው አንተ? እስኪ እስኪ ችቧችሁን አሳዩት። ይሄ ደግሞ በጣም ያምራል። እዚህ ጋር ግን ማሰራል ቀራኩም ጠርታታል ዜጋግ ደማ ሰራ ልታልቆብህ። እሺ፣ ይሄ ደግሞ የኃይለ ሚካኤል ነው በጣም ቆንጆ አርገው ይሰራ። እሺ፣ እስኪ እለስ በጣም ቆንጆ አርገው ሰርተሃል። ሁለት የሰራም አለ ደግሞ ልጆችዬ፣ ይሄው ሁለት ችቦ በአንድ ሰርቷል። እኔ አንድ እየሰራሁ በጣም ተቸግሬ ነበር። እሱ ግን ሁለት ሰርቷ አስገርሞኛል። በጣም ጎበዞች ናቸው። እስኪ ብሩኬ፣ እንዴት ነው ችቦ? ቆንጆ አድርገህ ሰርተሃል ግን ትንሽ ማጥበቅ ይቀራል አይደል? ሰርታ ተቁንኳን ብት ችቦ ዛሬ እየተለማመድክ ነው ጎበስ። እኔ ደግሞ እንግዲህ ልጆችዬ፣ ቀደም እንደነገርኳችሁ ነው ችቦ ከሰራሁ ረዥም ጊዜ ሆኖኛል። እያስታወስኩ ነው አብሬያቸው የሰራሁ እና በዚህ መንገድ ሰርቻለሁ። በደንብ የሰራሁት ግን አልመሰለኝ። እስኪ ግት ችቦ ሞክር ያለሁ አደለ ረስቻለሁ፣ ብዙ ጊዜ ሆኖኛል። ልጆች እንግዲህ በዛሬ አሚኮ ልጆች ዝግጅታችን ከነዚህ ልጆች ጋር አንድ ላይ በመሆን ችቦ አብረን ለመስራት ሞክረናል። ልጆቹ በጣም ጎበዝ ናቸው፣ የሚያማምሩ ችቦዎችን ሰርተዋል። እኔ ትንሽ ተቸግር ያለሁ እንደነገርኳችሁ ነው። ቀጣዩ ስራችን የሚሆነው ደግሞ ምንድነው? እነዚህን ችቦዎች እናስቀምጥና ደመራችንን እንሰራለን ማለት ነው። ደመራችን ሰርተን ከ ደመራችን ሰርተን ከጨረስን በኋላ ደግሞ በሚቀጥለው ቀን ነው ደመራ የሚለኮስ አለች ይ እንደዛ ነው የምናደርገው። ስለዚ አሁን ችቧችንን እናስቀምጥና ደመራችንን መስራት እንጀምር። በዋዜማን የሚሰራ ደመራ እሺ፣ እናስቀምጥና እንሄዳለን ማለት ነው አይደል? አሁን ወደ ደመራ መስራያችን ቦታ እንሄዳለን። እዛው ጉድጓዱን በዚህ መልክ ቆፍራቸዋል። ሙሽራውን ወይም ቋሚ እንጨቱን እናስገባለን አይደል? ጉድጓዱስ በጣም ጎበዝ ናቸው። ይሄ ምንድን ነው የሚባል ምሶሶ ሙሽራ። ግን እዚህ ላይ የሚደረገው ምንድን ነው? የመስቀል በዓል መሆኑን ለማመልከት ነው። አዳ አዳ ያባ ነው የምታሰረው። እኛ ዛሬ አዳ ያባ ስላላገኘን ነው። አረ አሁን አዳያባ በአቅራቢያ ሲገኝ ይታሰራል ማለት ነው። በመስቀል ቅርጽ ሆኖ አዳያባ እዚህ ጋር የምታሰረው። አሁን አፈር ማን ነበር ግን

ልጆችዬ አሁን የደመራ እንጨታችንን በዚህ ሁኔታ ደርድረናል። አ ምንድን ነው ቀጣይ የሚቀረ ስራ፣ ምንድን ነው የምናረገው? ችቦውን ከላይ መደረብ። ችቦውን እንዴት ምንዋረ መደረብ? ከላይ መደረብ። ታች ላይ ችቦ ቆራርጠን አስቀምጣለን። ለምንድን ነው ችቦውን ታች ቆርጠን ያስገባ ነው? ቶሎ እንድንነድልን የችቦ እንጨት በቀላሉ ተቀጣጣይ ነው። አረ ስለዚ፣ በቀላሉ ደመራችን እንዲቃጠልልን ማለት ነው። ችቦዎችን በዚህ መልክ ቆራርጠን ውስጥ አድርገናል። እስኪ ያስቀምጠ አሁን

ደመራ መስራት እንዴት ነው? ደመራ መስራት አሪፍ ነው። ምኑን ወደድከው? ምኑን አስቸጋሪ ነገር ማሰሩ ትንሽ የሚፈርስ ይመስላል። ማሰር እንደገና ሌላ ማሰሪያ ማምጣት ያስፈልጋላል። እንደገና ሌላ ችላጎ ነገር አንቦተን እናስራለን። አረ በዛ እንችላለን። ደመራ መስራት አሪፍ ነው፣ ትንሽም ያስቸግራል። መቆፈርም ነበረው አይደለም። ምምኑ አደከመ ሲቆፈር እጅ ትንሽ አማል፣ እጅ አማል ደግሞ እኔም ለመቆፈር ሞክር ያለውእና ድንጋይ አለች አለ ድንጋዩ ለመቆፈር አስቸግራለች። እች ማሰሪያ ልጆችዬ እንደምትመለከቷት በደንብ አጥብቃ ሊያዘችልንም እኛ እንግዲህ ሌላ ማሰሪያ ፈልገን ማሰሪያ ያስፈልገናል አ በደንብ እንዳይወድቅብን ንፋስ ምንም ነገር ልጆች እንዲሆን እንዳይጥሉ አጥብቀን እናስራለን ልጆች ለዛሬ ዝግጅታችን እንግዲህ ከልጆቹ ጋር ቀደም ሲል አብረን ችቦ ሰርተናል በኩሸሽ ለእንጨት ማለት ነው ችቦችንን ሰርተን ከጨረስን በኋላ ደግሞ የመስቀል በዓል ዋዜማ ስለሆነ ደመራ አብረን በጋራ ሰርተናል ይኸው የምትመለከቱትን ደመራ ሰርተናል ነገ ደግሞ እንግዲህ ከልጆቹ ጋር በማለዳ ተገናኝተን ምንድነው የምናደርግ እን እንለኩሰዋለን፣ ደመራችን እንለኩሳለን። ከዛ እየዋ እንላለን። አረ ልጆች እንግዲህ ዛሬ ደመራችንን በዚህ ሁኔታ ሰርተን ጨርሰናል፣ ከነዚህ ልጆች ጋር ማለት ነው። ነገ ደግሞ በጧቱ ተነስተን ደመራችንን እንለኩሳለን፣ እንድሮጎባሽ እንላለን። እሳቱ ላይ ደግሞ በቆሎ ጠብሰን እሸት የምንቀምስ ነው የሚሆነው። ነገ ደመራውን በማቃጠል እንገናኛለን። እስከዛው ድረስ ልጆች ሰላም።